ሰላም ሰላም፣ እንደምን አላችሁ ውድ አድማጭ ተመልካዮቻችን። በዛሬው ዝግጅታችን በአይነቱ ለየት ያለ መረጃ ይዘላችሁ ቀርበናል። ከሰሞኑ ወደ ሀገር የገቡ ተሽከርካሪዎች ናቸው። ቻንጋን ሀንተር ይባላሉ። እነዚህ መኪኖች በአንድ ጊዜ ቻርጅ ከ1000 ኪሎ ሜትር በላይ መጓዝ የሚችሉ ለየት ያሉ ተሽከርካሪዎች ሲሆኑ በዛሬው ዝግጅታችንም ስለ እነዚህ መኪኖች ስላላቸው ፊቸር፣ ስለ መኪኖቹ እንዲሁም ስለ ዋጋቸው የተለያዩ መረጃዎች እንጂ ላሽ ቀርብ ያለው ከመረጃዎቹ ጋር አብራችሁን ቆያሉና ያስነኝ መልካም ቆይታ ለዚህ ቻናል አዲስ ከሆናችሁ በዚህ ቻናል ላይ በየቀኑ ማለት ይቻላል አዳዲስ ከመኪና ጋር የተገናኙ መረጃዎችን፣ አዳዲስ ሞዴሎችን፣ እንዲሁም በየሳም ስላለው የአዲስ እንዲሁም ያገለገሉ መኪኖችን በባንክ እንዲሁም በካሽ ያላቸውን አማራጮች ይዘላችሁ ስለምንቀርብ እነዚህ ከመኪና ጋር የተገናኙ መረጃዎችን መከታተል የምትፈልጉ ከሆነ ሰብስክራይብ በማድረግ የቻናሉ ቤተሰብ መሆን ትችላላችሁ። የሚሸጥ መኪና ካላችሁ መኪናችሁን ፖስት የምታደርጉበት የቴሌግራም ሊንካችን ከስር የኮመንት መጀመሪያው ላይ ታገኙታላችሁ። ወደ ሀገር የሚገቡት የነዳጅ መኪኖች ላይ የተለያዩ እግዶች ከወጣ ጀምሮ በአሁኑ ሰዓት ላይ ብዛት ያላቸው የሃይብሪድ እንዲሁም የኤሌክትሪክ መኪኖች በብዛት ወደ ሀገራችን እየገቡ ይገኛሉ። በብዛትም እየመጡ የሚገኙት ከቻይና እየተመረቱ የሚገኙ መኪኖች ሲሆኑ ከእነዚህ መካከልም ከሰሞኑ ወደ ሀገር የገባው ቻንጋን ሃንተር የሚባል ተሽከርካሪ አለ። እነዚህ መኪኖች በአሁኑ ሰዓት ላይ በብዛት ወደ ገበያ እየገቡ የሚገኙ በሃይብሪድ የሚሰሩ ተሽከርካሪዎች ሲሆኑ እነዚህ መኪኖችም የሚያመርተው እኛ ሀገር ላይ በብዛት የሚታወቅበት ሞዴሉ ኢስታር በሚባል ሞዴል የሚታወቀው ቻንጋን መኪና አምራች ድርጅት ነው። ይህ መኪና አምራች ድርጅት ከኢስታር በተጨማሪ በነዳጅ የሚሰሩ ሌሎች እነ ቻንጋን ዩኒቲ የሚባሉ ተሽከርካሪዎችም በገበያ ውስጥ እውቅና አላቸው። እነዚህ ቻንጋን ሀንተር የሚባሉ ተሽከርካሪዎች በአሁኑ ሰዓት ላይ በብዛት ለቻይና ገበያ እንዲሁም ለአፍሪካ ገበያም እየቀረቡ የሚገኙ ተሽከርካሪዎች ሲሆኑ ከዚህ በፊት የነገርኳችሁ ከቢዋይዲ ሻርክ ጋር ሊወዳደሩ የሚችሉ ተሽከርካሪዎች ናቸው። መኪኖቹ ዲዛይናቸው እንደምትመለከቱት በአራት በር ፒክአፕ ተሽከርካሪዎች ሲሆኑ መኪኖቹም ወደ ላይፍስታይል ወደሚባለው የሚያደሉ ናቸው። እነዚህ መኪኖች ለምሳሌ የፊተኛቸው ገዝታቸውን በምናይበት ጊዜ ከቻንጋን ዩኒቲ እና ዩኒት ኬ ከሚባሉ ሞዴላቸው ጋር ተመሳሳይ የሆነ ተለቅ ያለ ግሪል የተገጠመላቸው ሲሆን ከፊት ለፊቱም ካሜራው እናገኛለን። መብራቶቹ ሙሉ ለሙሉ ኤልኢዲ ሲሆኑ እንደ ሌሎች ፒክአፕ ተሽከርካሪዎች ደግሞ ከስር ፎግ ላይ ትናገኛለን። መኪኖቹ ዲዛይን ለስራ ብቻ ሳይሆን ለቅንጦትም እንዲሆን ተደርጎ ለየት ያለ ዲዛይን እንዲኖራቸው ተደርገዋል። ከመሬት ያለው ከፍታ የተሽከርካሪ በግብ ውስጥ የምናገኛቸው ሌሎች የፒክአፕ ተሽከርካሪዎች ጋር በምናወዳደርበት ጊዜ ከፍ ያለ ነው ማለት አንችልም። ምክንያቱም ይሄኛው 190 ሚሜ ብቻ ነው። እንደምታውቁት ሀገራችን ላይ ከ200 ሚሜ በላይ የሆኑ ፒክአፕ ተሽከርካሪዎች በብዛት አሉ እና ቶዮታ ሃይሉክስ፣ ፎርድ ሬንጀር፣ እነሱ እነሱ ጋር ሲወዳደር ትንሽ ዝቅ ያለ ነው። ይህ የሆነበት ግን በምክንያት ነው ምክንያቱም ደግሞ በኋላ ላይ በስፋት አሳያቸዋለሁ። የተሽከርካሪ እንግዲህ ቸርኬው እንደምትመለከቱት ሙሉ ለሙሉ በአልሙኒየም ቸርኬ የተደረገለት ሲሆን የመሆኑ እኔ በግሌ ደስ ብሎኛል። ምክንያቱም ብዙ ጊዜ እንደዚህ የሚያምር ዲዛይን ያላቸው መኪኖችን ያመርቶና እላያቸው ላይ የፕላስቲክ ከቨር ይደረጋል። የሚደረግበት ምክንያት መኪናው በቀላሉ አየር በመሰንጠቅ ተጨማሪ ኪሎ ሜትር እንዲጓዝ የሚያስችል ነው። ነገር ግን የመኪናውን ውበት ያጠፈዋል። ተሽከርካሪም ለኤሮዳይናሚክ ተብሎ የተሰራ ስላልሆነ እንደዚህ አይነት የሚያምር ቸርኪ ማድረጋቸው ጥሩ ነው ብዬ አስባለሁ። እንደምታዩት የጎን ገጽታው ላይ በዛ ያለ ክሮም ተጠቅመዋል። ይህም መኪናው ያው እንደ ሊግዣሪ እንደሆነ ለማሳየት ነው። የመኪናው ስፖኪ እንደምታዩት በጥቁር ከለር ሲሆን ላዩ ላይ የፍሬቻ መብራት አለው። ኤሌክትሪካሊ የሚታጠፍ እንዲሁም የሚዘረጋ ሲሆን ከስር እንደምትመለከቱት ደግሞ 360 ካሜራ አለው። ነገር ግን የካሜራው ከሌሎች መኪኖች ትንሽ ለየት ይላል። ካሜራ ከ ሶስት ስልሳ በተጨማሪ አምስት አርባ የሚባለው ቪው ማየት ትችላላችሁ። ይህ ማለት መኪናው ላይ እያሉትን እያንዳንዱ ነገሮች መመልከት ያስችላቸዋል። ወደ መኪናው ስንገባ ደግሞ ታችንን ከፍ አድርገን መግባት አይጠበቅብንም። ምክንያቱም ከስር መረጋገጫ አብሮ ከመኪናው ጋር ስለይመጣ፣ ከላይ እንደምትመለከቱት ሩፍሬል አለው። የተሽከርካሪ ግን እንደምትመለከቱት ምንም አይነት ሰሩፍ የለውም። ይህ የሆነበት ምክንያት የፒክ አፕ ተሽከርካሪዎች ላይ ብዙ ጊዜ ያልተለመደ መሆኑ ሰሩፍ ከዚህ በተጨማሪ ግን ሰሩፍ የሚያስፈልግ ከሆነ በቀጣይ በከፍተኞቹ ትርሚሊቪ ላይ እንደሚያመጡት ገልጸዋል። መኪናው የኋላ ገዝታ በምንሄድበት ጊዜ የመኪናው የኋላ ዕቃ መጫኛ ከላይ የሆነች ለየት ለየት ያሉ መብራቶች አሏቸው። እነዚህ መብራቶች እንግዲህ የቻንጋን ራሱን የቻለ ዲዛይን ነው። እንደምታውቁት ቢዋይዲ መኪኖች ላይ ሻርፕ አንግል እንደ ራሳቸው ዲዛይን የሚጠቀሙበት ሲሆን እንደዚህ አይነት ደግሞ ለየት ያሉ መብራቶች ደግሞ ቻንጋን ላይ የተለመዱ ናቸው። መኪናው ቻንጋን እንደሆነ እንድትለዩት የሚያደረጋችሁ ሲሆን ያው ከስር ቻንጋን ከሚለው ጽሁፍ በተጨማሪ ማለት ነው። የትኛውንም ፒክ አፕ መኪና ለመግዛት ስታስቡ ደግሞ ማወቅ ያለባቸው አንድ ነገር አለ። መኪናው የመጫን አቅሙ ምን ያህል ነው የሚለው ነገር የተሸርካሪ እንግዲህ ከሌሎቹ ተሸርካሪዎች ትንሽ ለየት ያለ አቅም ያለው ይህም፣ 490 ወይም 500 ኪሎ ግራም የመሸከም አቅም አለው። ይህ ታዲያ በገበያ ውስጥ ከሚወዳደሩት ከነ ቶዮታ ሃይሉክስ ሬንጀር ጋር ምን ያህል ልዩነት አለው ካላችሁ፣ ቶዮታ ሃይሉክስ እንዲሁም ሬንጀር የሚባሉ ተሸርካሪዎች ከዚህ የተሻለ የመጫን አቅም ያላቸው ሲሆን፣ ይህም ተሸርካሪ ግን ከ500 ኪሎ ግራም በላይ የመጫን አቅም የለውም። ይህም የሆነበት በምክንያት ነው። ምክንያቱም ደግሞ ወደ ኋላ ስለ ባትሪው በምናወራበት ጊዜ በስፋት እነግራቸዋለሁ። መኪናው የኋላ ጋር መጫኛ ላይም እንደዚሁ ልዩነት አለ። ከፍተኛው ትርሚ ሌቪል ሲሆንና ዝቅተኛው ትርሚ ሌቪል ሲሆን፣ ዝቅተኛው ትርሚ ሌቪል በሚሆንበት ጊዜ የመኪናው የኋላ በሮቹ እንደ ሌሎች የፒካፕ መኪኖች የኋላ በሩ የሚከፈት ሲሆን ከፍተኛው ትርሚ ሌቪል ላይ በሚሆንበት ጊዜ ግን የኋላ በሩ እንደ መወጣጫም ያገለግላል። እነዚህ መኪኖች እንግዲህ እንደነገርኳችሁ ለላይፍ ስታይል የተሰሩ ናቸው ብያቸዋለሁ። ይህም ማሳያው የሸርካሪ ላይ የተገጠሙለት ሰስፔንሽኖች ልዩነት አላቸው። ከሌሎች ፒክ አፕ ሸርካሪዎች አንፃር ብዙ ጊዜ ፒክ አፕ ሸርካሪዎች ላይ ተገጥሞ የምናገኘው የሰስፔንሽን አይነት ሊፍ ስፕሪንግ ወይም ደግሞ ባሊስትራ ምን ነው ነው። ይህ በሚሆንበት ጊዜ መኪናው ብዙ እቃ መጫን ይችላል። እንዲሁም መንገዱ ላይ በሚጓዝበት ጊዜ ግን ምቾት ያን ያህል አይኖረውም። ላይ ተገጥሞለት የምናገኘው ደግሞ ለፊተኛው ደብል ዊሽ ቦን ሰስፔንሽን የተገጠመለት ሲሆን ለኋለኛው ደግሞ መልቲሊንክ የሚባለው የሰስፔንሽን ሴት አፕ ተገጥሞለት እናገኛለን። ይህ መሆኑ እንደ ሌሎች ፒክአፕ ተሽከርካሪዎች የኋላ ጫን መጫኛው ላይ 800 ወይም 1000 ኪሎ ግራም የመጫን አቅም ባይኖረውም ይህ ተሽከርካሪ ከሌሎቹ አንጻር የተሻለ ምቾት ይኖራል። መኪናው ደግሞ ወደ መሬት ዝቅ የተደረገበት አንደኛው ምክንያት መኪናው የተገጠመለት ባትሪ ከስር ስለሚገኝ ነው። የተሽከርካሪ ላይ የተገጠመለት ባለ 32 ኪሎዋት አወር ባትሪው ከስር የተገጠመለት ሲሆን ይህንን ባትሪ ከአንዳንድ ነገሮች ለመከላከል ተብሎ ከስር የተለያዩ መከላከያዎች ተገጥሞለታል። በዚህ ምክንያት ከመሬት ያለው ከፍታ ትንሽ ዝቅ ብሏል። እንደ ሌሎች እንደ ነ ቲዮታ ሃይሉክስ ወይ እንደ ነ ፎርድ ሬንጀር ወደ ላይ በጣም ያልተሰቀለበት ምክንያቱ ይ ነው። መኪናው ደግሞ ለላይፍ ስታይል በጣም አሪፍ የተባለበት አንደኛው ምክንያት የተሽከርካሪ እንደ ሌሎቹ ፒካፕ ተሽከርካሪዎች የኋላ ካምጫኛው እቃ ብቻ የሚጭን አይደለም። የኋላ ካምጫኛው ላይ ተጨማሪ ሶኬቶች አሉ እና ሶኬቶች እንግዲህ የተለያዩ ኤር ኮንዲሽኒንግ ሊሆን ይችላል፣ ማይክሮዌቭ ሊሆን ይችላል፣ የተለያዩ እቃዎችን ማንቀሳቀስ የሚችሉ ሶኬት ተገጥሞላቸዋል እና ተሽከርካሪ ሙሉ ለሙሉ በኤሌክትሪክ ኃይሉ ብቻ ተጠቅማችሁበት ባትሪው ሲያልቅባችሁ ግዴታ ቻርጅ ለማድረግ ራሱን በራሱ ቻርጅ ከማድረጉ በተጨማሪ የተሽከርካሪ ራሱን የቻለ ቻርጅንግ ፖርት አለው። እዚህም ቻርጅንግ ፖርት ቻርጅ ማድረግ የሚችል ሲሆን የተሽከርካሪ ቻርጅ ለማድረግ የሚጠቀመው በ3 ኪሎዋት አወር ባትሪ ቻርጀር ቻርጅ ማድረግ ችላላችሁ። በምን ያህል ሰዓት ውስጥ ፉል ያደርግልኛል ካላችሁ የተሸርካሪ የተገጠመለትን ባለ 32 ኪሎዋት አወር ባትሪ ሲካፈለሱ ስታደርጉት መኪናው በምን ያህል ሰዓት ውስጥ ቻርጅ እንደሚያደርግ ኮመንት ላይ ይጻፉልን። መኪናውን ከከተማ ውጭ ይዛችሁ ተወታችሁ ደግሞ መብራት ባይኖር እንኳን ግዴታ ቻርጅ ማድረግ አይጠበቅባችሁም። የተሸርካሪ በነዳጅ የሚሰራ ሞተር ከፊት ስለተገጠመለት በነዳጅ ብቻ እየተጓዘ ከተማ መግባትም ይችላል። የተሸርካሪ ስ ወደ መኪናው የውኋላ ወንበሮች እንሂድ። የመኪናው የውኋላ ወንበሮች እንደምታያቸው ሰፋ ሰፋ አድርገው ሶስት ሰው መጫን የሚችሉ ሲሆኑ ሌግሩም እንዲሁም ሄድሩም ምን የሚያሳስባቸው አይደለም፣ በጣም ሰፋ ሰፋ ያሉ ናቸው። ተጨማሪ እቃ ማስቀመጫ ቦታ ከፈለጋችሁ ከሌሎች መኪኖች ትንሽ ለየት ባለ መልኩ ከመኪናው የኋላ ወንበሮች ጀርባ አነስተኛ እቃ ማስቀመጫ አላችሁ። ይህ ብዙ ጊዜ ለመኪናው ቻርጀር ለማስቀመጥ የሚጠቀሙበት ቦታ ነው። ወደ መኪናው አሽከርካሪ ወንበሮች በምንሄድበት ጊዜ የተሽከርካሪ ላይ የተገጠሙለት ወንበሮች ሙሉ ለሙሉ በሌዘር የሸፈኑ ማሞቅ የሚችሉ ወንበሮች የተገጠሙለት ሲሆን እነዚህ ወንበሮችንም አጀስት ማድረግ ከፈለጋችሁ ኤሌክትሪካሊ አጀስት ማድረግ ትችላላችሁ። መኪናውን በምታሽከረክሩበትም ጊዜ በደንብ መረጃ እንድታገኙ የተሽከርካሪ ላይ ለአሽከርካሪው ብቻ ባለ 7.5 ኢንች ድራይቨር ዲስፕላይ የተገጠመለት ሲሆን የናቪጌሽን፣ ኤሲ እንዲሁም ሌሎችንም ፊቸሮች ለመቆጣጠር ደግሞ ራሱን የቻለ ባለ 12 ኢንች ኢንፎቴመንት ስክሪን ተገጥሞለት እናገኛለን። የስክሪን ላይም አብዛኛው ፊቸሮች ዘመናዊ መኪኖች ላይ የሚገኙትን በሙሉ ያሟላ ቢሆንም አንዳንድ ግን የሚቀሩት ነገሮች አሉ። ከእነዚህ መካከል የተሽከርካሪ ላይ አፕል ካርፕላይ እንዲሁም አንድሮይድ አውቶ እነዚህ መኪኖች ላይ እንደ ስታንዳርድ አይመጣም። የተሻለ የሚያደርገው ደግሞ ሌላኛው ነገሩ የተሽከርካሪ ሙሉ ለሙሉ ኢንፎቴ ስክሪኑን ለመጠቀም ግዴታ እስክሪኑ የተጫናች መሆን የለበትም። ከስር እራሱን የቻሉ በተኖች ስላሉ የኤሲ እንዲሁም ሌሎች ፊቸሮችን ለመቆጣጠር በተኖች መጠቀም በቂ ነው። የተሽከርካሪ የተገጠመለት መሪ በምናይበት ጊዜ የተሽከርካሪ ላይ የተገጠመለት መሪ ሙሉ ለሙሉ በሌዘር የተሸፈነ መሪ የተገጠመለት ሲሆን አላይቭ ላይም የተለያዩ ኢንፎቴ ስክሪን ላይ ያሉትን ፊቸሮች ለመቆጣጠር እንዲሁም መኪናው የተገጠመለትን ድራይቨር አሲስት ፊቸሮችን ለመቆጣጠር የሚያስችሉ የተለያዩ በተኖች ተገጥመለት እናገኛለን። የተሽከርካሪ እንግዲህ ማርሽ ለመቀየር ከፈለጋችሁ ከመሪው ጀርባ የሚገኘውን ማርሽ መቀየረውን በመጠቀም ማርሽ መቀየር የሚያስችላችሁ ሲሆን እነዚህም ድራይቭ፣ ሪቨርስ፣ ኒውትራል እና ፓርክ ናቸው። የተሽከርካሪ የተገጠመለትን ኢንጂን በምናይበት ጊዜ ባለ ሁለት ሊትር አራት ሲንደር ቱሮቻርጅ ኢንጂን የተገጠመለት ሲሆን ከዚህ በተጨማሪ ደግሞ ሁለት የሌት ሞተሮች ተገጥሞለት እናኛለን። የተሽከርካሪ ላይ ተገጥሞለት የምናገኘው ሁለት ሌት ሞተር ፎርዊል ድራይቭ ሲሆን ትዊል ድራይቭ በሚሆንበት ጊዜ ግን አንድ ሌት ሞተር ብቻ ተገጥሞለት እናኛለን። ባለ ፎር ዊል ድራይቭ ኤሌት ሞተር የተገጠመለት ተሽከርካሪው 216 የፍረስ ሁለት ማምጫት የሚችል ሲሆን 470 ሊተር ሜትር ፍቶር ማምጫት ይችላል። ከዚህ በተጨማሪ ደግሞ መኪና የተገጠመለት ባትሪ በምናይበት ጊዜ የተሽከርካሪ ላይ የተገጠመለት ባትሪ ባለ 32 ኪሎ ዋት አወር ባትሪ የተገጠመለት ሲሆን ይህም ባትሪ በአንድ ጊዜ ቻርጅ 180 ኪሎ ሜትር መጓዝ ይችላል። መኪናውም የነዳጁንም ኤሌትሪኩንም ፉል አርገን በአንድ ጊዜ በሃይብሪድ ሞድ ለመንዳት ደግሞ ከ1000 ኪሎ ሜትር በላይ መጓዝ ያስችለናል። እነዚህ መኪኖችንም በእጃችሁ ማስገባት ከፈለጋችሁ በቻይና ውስጥ እነዚህ መኪኖች በአሁኑ ሰዓት እየተሸጡበት ያለው ዋጋ ከ11 ሺህ የአሜሪካን ዶላር እስከ 17 ሺህ የአሜሪካን ዶላር ባለው ለገበያ ቀርቦ እናገኛለን። ለዛሬ ጅላቸው የቀረቡት መረጃ ይህን ይመስል ነበር። በቀጣይ ሌሎች ከመኪና ጋር በተገናኙ መረጃዎች መከታተል የምትፈልጉ ከሆነ ሰብስክራይብ እንዲሁም ላይክ ማድረጋችሁን አትርሱ። በቀጣይ ሌሎች ከመኪና ጋር በተገናኙ መረጃ እስከምንቀና ድረስ መልካ ሁሉ ተመኘው።